እያለን እራሳችንን ማየት አለብን። አንዳንድ ጊዜ ትምህርት ሲሰጥ ሲሰበት ቁጭ ብለው ለሰው የሚማሩ ሰው አሉ እቺ የከሌን ነው የሚሉ ሰዎች አለአንተ ቁጭ ብለው ለሰው የሚማሩ ሰው። ለሰው አትማሩ፣ ይሄ እኔን ነው በቃ ብለህ። አሁን እኔ አንዳንድ ጊዜ ስናገር እኔን የሚመለከተውን ነገር ለራሴ እያጣጣም ነው የምሰማው። እና እያጣጣምን ልንሰማ ይገባል። የዋሆች ብፁዓን ናቸው ምድርን ይወርሳሉና። ምድር ሲል እችን የምንኖርበትን ምድር ዓለም ቅድም አለማተመሬ ያቸዋል ማ ገነት ምድር፣ ብሄረ ብፁዓን ምድር ቤራ ከዚች ምድር ይለዩ እንጂ የምድር አይነት ጸባይ ያላቸው ናቸው። ስለዚህ ምድር የሚለው የእግዚአብሔርን መንግስት ማለት ነው። ሌላው ጽድቅን የሚራቡና የሚጠሙ ብፁዋን ናቸው። ምን ጽድቅን መራብ ያስፈልጋል፣ ጽድቅን መጠማት ያስፈልጋል። ጽድቅን መራብና መጠማት መቼ ነው አምላኬ ለንስሓ የምታበቃኝ ብሎ ንስሓ የሚገባበትን ቀን ሚናፍቅ፣ ስጋው ደግሞ የሚቀበልበትን ነገር ሚናፍቅ መቼ ነው ባርክ የተራባብልቼ የተጠማጥቼ የተቸገረው ረድቼ ብሎ ማሰብ። ጽድቅን መጠማት የጸሎት ሰዓት ደረሰብኝ የቅዳሴ ሰዓት ደረሰብኝ የማህሌት ሰዓት ደረሰብኝ ብሎ መንፈሳዊው ነገር ለማስቀደስ ማል የተነመቆ በጎ ለመስራት መልካም ለመስራት የሚናፍቅ ማለት ነው። ስለዚህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ኋላ በእግዚአብሔር መንግስት ማለት ነው። የሚምሩ ብፁዓን ናቸው ይማራሉና። ምን የሚሉ የሚምሩ ማለት ይቅር የሚሉ ማለት፣ ይቅር የሚሉ በምህረት የሚኖሩ አያቸው። ይህንን አድርገን ከሞትን ሞትን አይባል፣ በቃ ወደ አምላካችን ወደ ዘላለማዊ መኖሪያ ነው እየና ያለ ነው። ግን እኔ እናናንታ ሁላችን በእግዚአብሔር ምህረት ውስጥ እየኖርን ለሌሎች ግን ምህረት ማድረግ አንፈልግ። እየሰማችሁ በማን ምህረት ነው የምንኖረው? ከፍለፊት መቀመጫ ለና ወንድማ እ እየጨረስኩ ነው። እንደው ዝም ብለን የባጉን ይቦቱን ከምናወራ ምናልባት እዚህ ውስጥ ይችን መልእክት ሰምቶ እራሱን ለንሳ የሚያዘጋጅ አንድና ሁለት ሰው አይጠፋም። ለምን የምንዘራው ዘሩ ሁሉም ጭንጫ ላይ አይወድቅም፣ ሁሉም ሾክ ውስጥ አይወድቅም። ምናልባት መልካም መሬት ያለው ልብ ያለው ሰው ሊኖር ስለሚችል ነው። እና የሚምሩ ብፁሃን ናቸው አላችሁ። የሰማችሁ እግዚአብሔር ይስማችሁ። ምን የሚሉ አልኳቸው? የሚምሩ ብፁዓን ናቸው። ስለ ምሕረት እና እኔም ሆንኩና እናንተም ሁላችንም የምንኖረው በእግዚአብሔር ምሕረት ውስጥ ነው። በማን ምሕረት? እግዚአብሔር ባይምረን፣ እግዚአብሔር ይቅር ባይለን፣ እግዚአብሔር ባይጠብቀን፣ ይቅርታ ባያደርግልን፣ ልንኖረው እኔና እናንተም ብንሆን ለዛሬዋ ቀን መድረስ እንችላለን? አንችልም። ቅዱስ ዳዊት እንኳን ቅዱስ የተባለው ዳዊት እኔ በምህረት ብዛት በቤት እገባለሁ አንተን በመፍራት በቅድስና መቅደስ እሰግዳለሁ ይላል። በእግዚአብሔር ምሕረት እንደሚገባ ተናግሯል። እኔና እናንተ ምን ኖረው በእግዚአብሔር ምሕረት ነው። አንድ መጽሐፍ ቅዱስ ታሪክ ስለ ምሕረት አንድ ምሳሌ ልንገራ አንድ ምሳሌ ልንገራቸው ጌታ ያስተማረው ምሳሌ ነው። አሁ ንግግር ምታደርጉ ትንሽ ኔ የማይምሮ እንዳይበርበች ሰው ጥሩ እየሰማ ስለሆነ ትንሽ ታገሱኝ። ጨርሻለሁ። እግዚአብሔር ከሁላችን ጋር ይሆ አንዴ የአቃቤ ሰዓት የስራ ባልደረቦች እዚህ መጡ። አንድ እዛው ከነሱ ጋር የሚሰራ ሰው አርፎ እዚህ መጥተው ትምህርቱን ማስተምረው እኔ ነበር። እችን አይተን እንጠቀልላለን እያልኩ ሚስጥር እየሳበ የሚቀጥለውን እችን አይተን እንጠቀልላለን እያልኩ ሳስተምር ቆይቼ በኋላ አገኙትና የዛሬው ትምህርት በጣም ጥሩ ነበር፣ ግን መምሩ ቆይ ጠቀልላለሁ ሲሉ ሲፈቱ ሲፈቱ እዚሁ አዋሉን አሉኝ አለ። እንዳይሆን እንደዛ እንዳይሆን ነው ግን ይጠቅማል። ስአሻ ስለምንድን ነው እየነገርኳችኋለሁ? ስለ ምሕረት የሚምሩ ብፁዓን ናቸው ይማራሉና። አሁን እኛ የምህረት ሰዎች ከሆነን እግዚአብሔር ይምረናል ማለት ነው። እና ምሳሌው ክርስቶስ ያስተማረው ምሳሌ ነው። አንድ ሰው ለአንዱ ሰው አስር ሺህ መክሊት አበደረው። ስንት አበደረው? አስር ሺህ አበደረውና ከብዙ ጊዜ በኋላ ያንን ባለ ዕዳ ጠራውና ያበደርኩህን ገንዘቤን መልስልኝ ስጠኝ ብሎ ጠየቀው። ሰውየው እንኳን አስር ሺህ መክሊት ብድር ሊመልስ ይቅርና ለዕለት ለልጆቹ የሚያበላውና የሚያጠጣውን እንኳን አልነበረውም። ጌታ ሆይ ጊዜ ስጠኝ፣ ሰርቼ ከፍላለሁ፣ አሁን እጄ ላይ ምንም ነገር የለኝም አለው ይላል። የዛን ጊዜ በሉ የገንዘቡን ወስዶ ስላቆየ፣ ስላልመለሰ እሱን እሰሩት ሚስቱን ልጆቹን ሸጣችሁ ባሪ አርጋችሁ ሽጡና የተሸጡበትን ያለውንም መሬት ሽጡና ባይሞላም አምጡና ስጡኝ ብሎ ሎሌዎቹን አዘዘ የዛን ጊዜ ሰውየው ምርር ብሎ አለቀሰ ጌታ ወይ እባክህን መሬቴም አይሸጥ ልጆቼም አይሸጡብኝ በባርነት ባለቤቴም አትሸጥ እኔም አልታሰር እባክ ምረት አርግልኝና ጊዜ ስጠኝ ሰርቼ አምጥቼ ከፍላለሁ ብሎ ለመነው ይላል የዛን ሰዓት የሰውየውን እንባና ልመና አይቶ ራራለትና እንዲህ አለው። እንደው ትቼልሃለሁ፣ እዳውም ሰርጄልሃለሁ። ይሄ ከልጆች ጋር ከሚስት ጋር ደስ ብሎ ኑር፣ እዳ የለብህም ብሎ ምህረት አደረገለት ይላል። ደስ አይልም? ምህረት አደረገለት። ከዛ ምህረት ተደርጎለት እየሄደ መንገድ ላይ አንዱን ሰው ያገኘው፣ እሱ ደግሞ መቶ መክሊት ያበደረው ሰው ይሄ አገኘውና፣ ና መቶ መክሊት ላምጣ ነው። የለኝም ከዛ እሱም እንዳቅሚቲ ሎሌዎች ነበሩትና ጠራቸውና እጅ እግሩን አስራችሁ ጨለማ ቤት ውስጥ ሰሩት አምጥቶ እስከሚከፍለኝ ብሎ እስር ቤት አሳስረው ይላል። እሱ አስር ሺህ ምሕረት ተደርጎለ ለመቶ ምሕረት አላደርገው ነው። እና እናንተ እንደዛ አይደል? ብዙዎቻችን እግዚአብሔር ብዙ ምሕረት አድርጎልን እኛ ሌላውን ይቅር ለማለት ለመማር እንኳን ማንፈልግ ሰዎች ነን። ታዲያ እንዴት ሆነን ነው ገነት ምንገባው? እንዴት ሆነን ነው የሚምሩ ይማራሉ ነው የሚለው አይደለ? እስኪ በሉ የሚምሩ ይማራሉ። በተቃራኒው ምን ማለት ነው የማይሩ አይማሩ። ከዛ በኋላ ሄደው ለጌታው ነገሩት አንተ እኮ ይቅር ያልከው አስር ሺህ ይቅር ያልከው በመቶ 100 እኮ አንዱን አስሮ እያሰቃየ ነው አሉ። ከዛ በኋላ ጠራውና እኔ ለአንተ ምሕረት አላደረኩልህም ያደረኩልህን ምሕረት ሳንተ ለሌላው አታደርግም ብሎ ጥርስ ማፋጨት ጭለማው ወዳለበት እጅና እግሩን አስራችሁ ጣሉት። አያችሁ፣ ምሕረት ስላላደረገ እሱ የተደረገለት ምሕረት ተሰረዘበት። ስለዚህ እኔና እናንተም ነገ እንደ አቤ መጠራታችን መሞታችን መሄዳችንን አይቀርም። የዛን ሰዓት አምላካችን እንዲበረ አሁን በምሕረት መኖር አለብን። ሌላውን ይቅር እያልን በበጎነት መኖር መቻል አለብን። ያንን ያንን ካላደረግን ክርስትናችንም ዋጋ የለውም። እንደገናም ደግሞ እኛ ወደ እግዚአብሔር መንግሥት የምንገባበትን በጎ ስራ የለንም። አንዳንዱ እኮ ክፉ ሰው ቂሙን እስከ መቃብሩ ቀን የሚያስቀምጥ እንደ መቃብሬ ላይ እንኳን እንዳትቆም እንዳይቆሙ ሆኖ ለመቃብሩ ቀን እንኳን ቂም አስቀምጦ ምል ሰው አለ። የሚምሩ ብፁዓን ናቸው ይማራሉና። ስለዚህ በምህረት ቀን ነው ወደ እግዚአብሔር መንግስት እንደ ብፁዓን በደስታ ልንገባ የምንችለው። ከዛ የሚምሩ ካለ በኋላ የሚቀጥለው ቃል ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። ምኖች ልበን ጾት አምባ በየለ ብፁዓን የሚኖሩት ሁሉ እግዚአብሔርን ያዩታል፣ መላእክቱን ያያሉ። ቅድስና ነው የሚኖሩት። ልባቸው ምን ስለሆነ? ንጹህ ስለሆነ። የኔና የእናንተ ልብ በብዙ ምክንያት ቆሽሷል። አሁን እንኳን የቆሸሸ ልብ ይዘን ያን በፍቅር እየተሸነጋገልን የምንኖር ሰዎች፣ በአፋችን ፍቅር አለ፣ በልባችን ግን ፍቅር የለም። ስለዚህ እኛም በድንገት እንደዚሁ መጠራት ስላለብን ልባችንን ብሱ አድርገን እኔ ከቅዱስ ዳዊት ጋር አብረን ጸልይ አቤቱ ንጹህ ልቦና ፍጠርልኝ እያለን። ስለዚህ በንጹህ ልብ ሆነን ብናልፍ ሞትን አይባልም። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። እርስ በርሳችን የተጣላን እንድታረቅ የተጣሉትን ደግሞ ምን እንበል? እናስታርቅ። አሁን ችግሩ ያለንበት ዘመን አስታራቂዎቹ ተጣዮች እየሆነ ሰው እንዴት እርስ በርሱ ሊታረቅ ይችላል? አሁን እኛ ካህናትነ ለምሳሌ እኛ እርስ በርስ በፍቅር እየኖርን ሌላውን እናስታርቅ ብንል የሚታረቅ ሰው ይኖራል። እኛ እየተጣላ በመካከላችን ችግር እያለ ሌላውን እናስታርቅ ብንል ግን አይሆነም። ቅዱስ ጳውሎስ እናንተ የምትነበቡ መጽሐፍት ናችሁ ይላል። አሁን ችግሩ መጽሐፍትን እናነባለን፣ ከመጽሐፍት በፊት እኛ ህይወታችን መንበብ አለበት። ሁልጊዜ በንጹህ ልብ በይቅርታ በፍቅር መኖር መቻል አለብን እንጂ እና ተሸነጋ ብለን ኖረን የሞተ ቀን እየተነሳ ወይ የተጠራ ቀን እየተነሳ ንጹህ ሰው ነበር ቅዱስ ሰው ነበር ብንል ዋጋ ይር ነው። ስለዚህ ልባችንን ንጹህ እናደርግ። እግዚአብሔር ልጆች እግዚአብሔር ንጹህ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። ሲነቷችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ከእናንተ በፊት የነበሩትን ነቢያትን እንደዚሁ አድርገዋቸዋል ይላል። የታችኛው እንግዲህ ስለሚያገለግሉ በአገልግሎት ሂደት ውስጥ ደግሞ የስም ማጥፋት ለሚደርስባቸው፣ ነቀፌታ ለሚደርስባቸው፣ ትችት ለሚደርስባቸው ለነዛ የተነገረ ነው። ያው ውዳሴ ብቻ ደግሞ አንድ የመጨረሻው ደግሞ የመጨረሻ መልክ ነው። ምን ብቻ ውዳሴ በዚህ ዓለም ሳለን ሰዎች አቦ አቦ ሊሉን ይችላል። ግን ሁሌ አቦ አቦ መባል የለም። ቅዱሱን አምላክ ክርስቶስን እንኳን ያለ ባህሪው ኃጢአተኛ አድርገው አይሁድ ከሰው ለፍርድ ምን ብለውታል አቆሙታል። ምንም ወንጀል የሌለበት። ስለዚህ ቅዱሱን አምላክ ከሰው ካቆሙ የቀደሙትን ነቢያትን ሰማይታትን ቅዱሳንን ጻድቃንን ከከሰሱ ከኛው መካከል ለሰው ልጅ የገዛ ቤተሰቦቹ ጠላቶች ይሆኑበታል፣ እንደተባለው እኛንም የሚሰድቡን የሚተቹን፣ የሚከሱን ሊኖሩ ይችላሉ። እንዲህ አይነት ሰዎች ደግሞ ሲነሱ የሚያደርጉትን አያውቁምና ይቅርበላቸው እያለን ቅድም ያለው ምሕረት እያደረግንላቸው ይቅር እያልናቸው በፍቅር ብንኖር ከዛ በኋላ ብንሞትም ማሟሟታችን ምን የሆነ ነው? ያማረ ነው። ብፁዓን እንባላለን፣ ወደ እሱ እንጠራለን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አሁን የተባለውን ቃል ፈጽመን ብፁዓን ሆነን ወደ እሱ እንድንጠራ እግዚአብሔር ይርዳል። ምን አይቀርም ብያቸዋለሁ ትላል አቤት መጠራት አይቀርም እና እቺ መጠራት አትደጋግም ያሉኝ አባቶች አሁን በመካከል ተገኝቷል። ያው ደጋግም ያለው እንግዲህ መጠራት አይቀርም፣ ግን ከመጠራት በፊት እነዚህ አሁን የተባሉትን እናድርግ ነው። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ከሁላችን ጋር አይው። በሰማነው ቃል እግዚአብሔር ይባርከን። ወስራት እግዚአብሔር ይባርክ። አሌሉያ ሰማለ፣ አሌሉያ ሰማለ፣ አሌሉያ ሰማለ።